የእኔን ነት በጣም ደስ ብሎኛል። በጣም ከልክ በላይ ደስ ብሎኛል። እኛ ደግሞ የምንጠብቀው ከዚህ በላይ ነው። ወደፊት ብዬዋለሁ ይህንነት ደረጃ ደርሰው እንደምናየው ያደረገልናል። ሁለቱንም ሳይለያቸው አመሰግናለሁ።

ሼር እናደረግላቸዋለን። እነሱም የምታስተካክሎ ነገር አለ። ቆይ ቆይ፣ እኛ እስከዛ ገስት እንስራ። አዎ፣ እሺ፣ ገስት ስሩ። ኬኩ ላይ ገስት ስሩ። በጣም ያምራል ኬኩ። እናመሰግናለን። የሁላችሁ ጨረቃ አለበት፣ ሁለት አንበሳ አለበት። ከሀይሜ ጀርባ አንድ አንበሳ እንዳትሉ፣ ከሀይሜ ጀርባ አንድ አንበሳ አለ። የሁለት አንበሳ ያለበትም እናሳያቸዋለን። ቆይ፣ አይሻ ቆርጣ ነው መሰለኝ እንትኑ አታሃር። ኦኬ፣ ሁላችሁም ግቡና እንትን አርጉ።

እሺ እሺ እሺ በድጋሚ እንዴት አመሻችሁ? ውዴቶች ይንጋል ፍንደሊዳ ይህ ምንም አልልም። ደስ ብሎኛል። ከዚህ በላይም ትልቅ ደረጃ ደርሰው እንዲያሳየኝ ፈጣሪ ነው የማመሰግነው። አሁንም የበለጠ ሆነው እንዲደርሱ ላይ ነው የምፈልገው። አመሰግናለሁ። ምንም ምለው ነገር የለኝም። ደስ ብሎኛል። እናመሰግናቸዋለን። ሁላችሁም እግዚአብሔር ያክብራችሁ ስለምትተባበሩ ደግሞ በጣም እናመሰግናለን። በጣም ይቅርታሽ የኔ ትንሽ ስላላየው የሆነ እንትን ጭንቅ ብሎኝ ነው። ማለት ተመታሽ ዛሬ አይደለም እኔ የምሰድብሽ ዛሬ አይደለም። ቆይ እና ሁላችሁም ገስት ላይም ከውጭም ያላቸው እህቶቻችን በጣም እናመሰግናለን። እንግዲህ ሁላችሁም እንድትተባበሩን በአክብሮት እንጠይቃለን። እንዳታኮርፉ፣ እንዳትቆጡ። ሁሉም ለእያንዳንዱ እየገባ መስተናገድ ይችላል። እኛ ዋና ፍቅር ነው። ፍቅር ካለን ችግር የለብንም። ሰላምና ፍቅር ነው የምንፈልገው እና በጣም እንወዳቸዋለን። እኛም ስለምትወዷቸው እኛም በውድድ ነው የምናደርጋቸው። እግዚአብሔርን እግዚአብሔር ያክብራችሁ። እነሱም እኳለ እናንተ እኮ ያው እናንተ ስትሆኑ ነው። ለእነሱም እናንተ ውድድ እናደርጋቸዋለን። ለጨረቃ ፋሚሊ እግዚአብሔር ከስደት በሰላም ሀገራችን ያብቃን፣ ከቤተሰቦቻችን ያገናኘን፣ እነሱን ቁም ነገር ላይ ደርሰው ለማየት ያብቃን። አንድ ሰው ሙሉት ገስት እኔ እጄ ይሻ አይለኝ። አሁን አትሳቢ ብላችሁኛል፣ ግን ሙሉት ገስቱን አንድ ሰው ሙሉና

እዚህ ቤት ችግር አለበት። ሰው ሰማየን